ታዲያ ምን ችግር አለው ከላቡ ላይ ወይም ከግንባሩ ላይ ወዙን ዳበስ ዳበስ አድርገህ ይዘህልኝ ከዛ በኋላ ግን ይህንን መተታም ሽማግሌ ይሄንን ይህንን ቆብ አድራጊ አስመሳይ ሊያገኘው አልፈለገም በፍጹም ምክንያቱም እንደዚህ አይነት ሰው ለእናንተም አይመለሰም ያዘናችሁለት ዕድሜው ገፍቶ አብላችሁ ልትደግፉት ልትጦሩት ያሰባችሁት ሰው በዚህ መልኩ ተቀይሮ ስትመለከቱት ሀሳባችሁን መቀየራችሁ የማይቀር ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል የተከታታዮች ሰላምታውን አልረሳወትም። ከላይ ከመግቢያው ላይ ቀንጭቤ የነገርኳችሁ የዛሬው ታሪክ ውስጥ የተካተተ እውነት ነው። እስከ ፕሮግራሙ ፍጻሜ አብራችሁኝ ከቆያችሁ ሙሉን እውነት የምትገነዘቡት ይሆናል። ቀጥታ ወደ ፕሮግራሙ አልፋለሁ። አንድ ጓደኛ ከአሜሪካ ይመጣል። ወዳጅ በቅርብ ነው የተዋወቅኩት። ግን ከዛ በኋላ ከመጣ በኋላ እንግዲህ አንዳንድ ጊዜ ምልከታቸው አንድ ከሆነ ጓደኝነታቸው፣ ወዳጅነታቸው እየጠነከረ ነው የሚሄደው እና እንደዛ ነው የሆነው። በወዳጆች በኩል የተዋወቅኩት ሰው ነው። ከአሜሪካ እንደመጣ ተገናኘን፣ በመንፈሳዊ ነገሮች ላይ አወራን እና መንፈሳዊ ጥንካሬ በጣም የሚገርም ነው ልጅም ቢሆን ገና እድሜው ገናም ቢሆን መንፈሳዊ አረዳዱ ለእምነቱ ያለው ጥብቅ ፍቅር ነው የገዛኝ የበለጠም እንግዲህ እዚህ ባሳልፈባቸው የወራት ጊዜያት ብዙን ጊዜ አብረን አሳልፈናል እና ያ አመለካከቱ ስለሳበይ ነው እንግዲህ አመለካከቱ ከሳባቸው ከእናንተ ጋር ተመሳሳይ የሆነ ነገር ካለው ሰው ጋር ወዳጅነት በቀላሉ መመስረት ያን ያህል አይከብዳቸውም እና እንደዛ ነው የሆነው። ይህ ወዳጄ በአንድ ወቅት ከመሄዱ በፊት በቅርቡ ነው ሄደው ያጫወተኝ ታሪክ በጣም ስላስደነገጠኝ ወደ እናንተ ላደርሰው ግድ ብሎኛል። ምንድን ነው የሆነው? ሲወጣና ሲወርድ ቤተክርስቲያን በር ላይ ቁጭ ብሎ የሚለምን አንድ ሽማግሌ ያለ አሁን በፊት አንቱ ነበር እምለው ወደ አንተነት የተሸጋገርኩት ቁጥር ስለሆነ ነው። እድሜ ሰውን የምታከብሩት በእድሜው ብዛት አይደለም፣ በተግባሩ በባህሪው ነው፣ በስብዕናው ነው። እና ይህንን ሽማግሌ እዛ በር ላይ ተቀምጦ ያገኘዋል እና በጣም ያዝናል። በጣም ያዝናል። መነጽር አድጓል አለ እና ማየት የተሳነው ስለመሰለኝ ተጠጋው እና አባቴ ምንድን ነው ሚርጦሮ ልጆች የሉም ወይ ምናምን አናግሮች ይነጋገራሉ ይነጋገራሉ ። አይ ማንም የለኝም እና ምዕመናን ከሚሰጡኝ ምጽዋት ላይ ነው ሕይወቴ ነው የምገፋው። የበለጠ ያዝንለት እና የሚያደርገውን አድርጎ የሚሰጠውን ሰጥቶት ሌላ ቀን እንደሚያገኘው ቃል ገብቶለት ይሄዳል። እና ትውቃቸው የሚጀምረው በዚህ ነው። ከዚ ላይ እየተመላለሰ ይጠይቀዋል፣ ገንዘብ ይሰጠዋል። ከቤቱም ደግሞ ከፍቅር ጓደኛው ጋር ነው የሚኖረው። እህልም እየቋጠረ ምግብም እየቋጠረ ይወስድለታል። እንዲ እንዲ እየተባለ በደንብ በደንብ እየተግባቡ መጡ እና በመሃል በመሃል ያኔ በርሜል ጊዮርጊስ ይኬር ነበረ። እንግዲህ በርሜል ጊዮርጊስ አገልግሎት ያቆመ አሁን ለሁለተኛ ጊዜ ነው እና ኢንቢትዊን ነው ይሄ ነገር የሆነው። አሁን በሰላሳ አደለ ብዙዎቹ ጠቅልለው የመጡት እና በዛ መሀል ላይ ከዛ በፊት የነበረው ጉዞ ላይ ለምን በቃ ጤናም የለኝም እንዲህ ነው ምናምን ሲለው በዛ ላይ ምንድነው፣ ከጤና ጉድለቱ ውጭ መንፈሳዊ ሕይወቱ ጠንካራ ስለመሰለው እንግዲህ እንደነገረው የቤተክርስቲያን አገልጋይ እንደሆነ ነው የነገረው። የቤተክርስቲያን አገልጋይ ሆነው ግን በር ላይ ለምን እንደሚለምን በኋላ ልጁ በቃ ሲያጣራ ፌክ እንደሆነ ነው የገባው። እና ቆብ አድርጎ ካባ ለብሶ ማጭበርበር ማክተም አለበት። ብዙዎች በዛ ነው የተሸወዱ ያሉት። ትክክለኛ ካህኑ ማን ነው? ትክክለኛ አገልጋዩ ማን ነው? ትክክለኛ ዲያቆኑ ማን ነው? ትክክለኛ ቄሱ ማን ነው? የሚለው ተለይቶ መታወቅ መቻል አለበት። ይሄ መታወቅ ስላልቻለ ነው አጭበርባሪው ተደባልቆ ገብቶ እምነታችን ላይ ጥቁር ነጥብ እያስጣሉ የመጡት ማለት ነው። እንዲህ አይነት አጭበርባሪዎች በደንብ እየሰፉ መጥተዋል። በእምነት ስም የሚያጭበረብሩ፣ በታቦት ስም የሚያጭበረብሩ፣ በሰማዕታት ስም የሚያጭበረብሩ፣ በቅዱሳን ስም የሚያጭበረብሩ ስለዚህ ልንሸወድ አይገባም። በደንብ መነጋገር መደባበስ የለበትም። ብዙዎች በር ላይ ቁጭ ብለው ያሳለመ ሁሉ አባት እየመሰላቸው ንብረታቸውን አጥተዋል። በመጠጥ በድግምት ብዙ ጤናቸውን አጥተዋል። ከእናንተው ከደረሰኝ እውነት ላይ ነው ተነስቼ የምነግራችሁ። ይሄንንና ወደ ዋናው ታሪክ ግን ስመልሳችሁ፣ ይህ ወዳጄ ይህንን ሰው በርሜል ጊዮርጊስ በራሱ ወጪ ሊወስደው ይፈልግ እና፣ በቃ ለምን እዚህ ቁጭ ብለው ከሚታመሙ እዚህ ቁጭ ብለው ከሚቸገሩ እኔ የምግቦትም የምንም ሁሉም ያለውን ወጪ ደርሰው እስኪመጡ ያለውን ወጪ እኔ ልቻልና በርሜል ቅዱስ ጊዮርጊስ ልላቆት እዛ ተጸብለው በረከት ወስደው ይምጡ የሚል ሀሳብ ያቀርባል። ደስ ይለኛል ልጅ አመሰግናለሁ ምናምና ደስ ይለዋል ወዳጅ ግን ያው ብዙዎቻችሁ እንደምታውቁት በርሜል ቅዱስ ጊዮርጊስ ስትሄዱ መታወቂያ ያስፈልጋችኋል። መታወቂያችሁ ትኬት ለመቆረጥም እንዲሁም ደግሞ በጉዞ ላይ በየመኪናው ላይ ስለምትጠየቁ በተለይ ልክ ባህር ዳር ወርዳችሁ ከባህር ዳር ወደ በርሜል ቅዱስ ጊዮርጊስ ስትሄዱ መታወቂያ ትጠይቃላችሁ። አለ የሄዳችሁ ሰዎች የምታስታውሱት ነው እና ለዛ መታወቂያ ያስፈልጋል እና መታወቂያ ያለው ታዋለኝ የት ነው መታወቂያ ያለው? ቤት ያስጠጉኝ ሰዎች አሉ። እነሱ ጋር መታወቂያውን እዛ ነው የማስቀመጠው። በቃ ችግር የለም የሚንገሯቸውና መታወቂያውን ይዘው ይምጡ። መታወቂያውን ፎቶኮፒ አድርጌ ትኬት ቆርጥለውትና ይሄዳሉ። በዚህ ይስማማሉ። ከዛ በኋላ ግን መታወቂያውን ሊቀበል ሲሄድ በቃ ዛሬ እንደዚህ ነው፣ ነገ እንደዚህ ነው። ከዛ መጠራጠር ጀመርኩኝ። መታወቂያውን እንዲሰጠው ፈቃደኛ አይደለም መታወቂያ ነው ሚሰጠው ፈቃደኛ አደለም እና ምንድን ነው ሲል ዛሬ ያስጠጉኝ ሰዎች የሉም ቤት እንደዚህ ነው ላገኛቸው አልችልም። ና ብቻ ብዙ ብዙ የተለያዩ ምክንያቶችን እያበዛ መታወቂያ ሊሰጠው አልፈለገም። በቃ እንግዲህ በግድ ማስገደድ አልችልም ይልና ወዳጅ ይተዋል። ግን መርዳቱን አላቆመም። ምክንያቱም በእድሜ የገፋ ሰው ነው። በኋላ ልክ እንደሱ አዳማ የሚኖር ልጅ አለ የሚያውቀው ይሄ ልጅ አሜሪካም እያለ የሚያውቀው የሚረዳው ልጅ እና እሱን በርሜል ጊዮርጊስ እንዴት ይፈልግ ነበረ። ያም ልጅ እንግዲህ መንፈሱ ላይ ያለው መንፈስ እንዴት ስላልፈለገም ሊሆን ይችላል፣ ምክንያት እየፈጠረ ዛሬ ነገር ሲለው በጣም ይናደድና፣ በመሃል ይሄ አባት ለተባለው ሰው አንድ ወዳጅም ነበረ አዳማ የሚኖር እሱንም ከእርሶ ጋር አንድ ላይ ልልከው ፈልጌ ነበር፣ ግን ልጁ ምክንያት እየፈጠረ አልመጣለኝና እንዴት እንደማመጣው ግራ ገብቶኛል ይላል በየዋህነት ምንድን ነው ያለው? ይህ ሽማግሌ ና ወዳጄ ይለዋል። ና ልጄ ታዲያ ምን ችግር አለ? አንድ መላ ልንገርህ ይለዋል። ምንድን ነው መላው ይላል፣ ወዳጄ ግራ ገብቶት። ችግር የለውም ሄደ፣ ከግንባሩ ላይ ፈተግ ፈተግ ዳበስ አድገ ወዙንና ላቡን ይዘህልኝና አይደለም አደለም በርሜር የፈለክበት ቦታ ላይ እንደፈለግ ታንከራትቷዋለ። ይህ ልጅ በጣም ስፕሪቹዋል ነው ምላቸው የወዳጄ በጣም እግዚአብሔርን የሚፈራ በጥብቅ ምነት ውስጥ ያደገም ያለም ልጅ ነው። ይህን ሲሰማ በጣም ይደነግጣል። ምን ማለት ነው? ምን ችግር አለ? ስንት ነገር እንሰራ የለ እንዴ? ይለዋል። ስንት ነገር እንሰራ የለ እንዴ! እንኳን ከአዳማ ማምጣት አይደለም ሌላም ነገር የምትፈልግ ከሆነ የፈለግከውን ሰው ከግንባሩም ላይ ከምኖም ላይ ከልብሱም ላይ ወዙንና ላቡን ይዘልኝ ከመጣ ብዙ ታምር እሰራለሁ አለው። ኃይለኛ ጦርነት ነው የተነሳው። ኃይለኛ ጦርነት ከዛ በኋላ ነው እንግዲህ ወዳጄ ልክ እኔ አንተ እንደምለው ከአንቱታ ወዲያው ወደ አንተነት ተቀይሮ ፀብ ውስጥ የገቡት ማለት ነው። እኔ ስመለከተ የተቸገርክ በእውነት የእምነት ሰው ቤተክርስቲያን ጋር ቁጭ ስትል እግዚአብሔር የምታውቅ መስሎኝ ነው። እንደዚህ አይነት ቅሌታ መሆንን ነው መች አውቄ፣ እንደ አይነት ትብታብ ውስጥ መኖርን ነው መች አውቄ፣ እንደ አይነት የድግምት አለም ውስጥ ከዛ በኋላ ማጉረምረም ጀመራ አለ። እርግፍ አድርጎቶ ይህንን ሰው ማለት ነው። ከዛ በኋላ በራሱ መንገድ ሌሎች ሰዎችን ወደዛ የበረከት ቦታ ላከ። አሁን በዚህ ታሪክ ልነግራችሁ የፈለግኩት ምንድን ነው? ተደበላልቋል። ድንበሩ ድብልቅልቅ ወጥቷል። አሁን አንዳንዶቻችን ቆብ የጫነ ካባ የለበሰው ሁሉ የእምነት አባት ይመስለናል። እውነተኛ ነው። እንዳትሸወዱ። ብዙዎች በአስመሳይ መነኩሴዎች፣ በአስመሳይ ቄሶች፣ በአስመሳይ ዲያቆናት ቤታቸው ፈርሷል። ጤናቸው ተዛብቷል። የስራ ህይወታቸው ተበላሽቷል። ገበያቸው ቀንሷል። ህይወት ግራ አጋብታቸዋለች። በእንደዚህ አይነት ተንኮለኞች ደጀ ሰላም ላይ ቁጭ ብለው የእግዚአብሔር ሰዎች መስለው፣ ግን የሴይጣን ተግባር የሚፈጽሙ ሰዎች ስለበረከቱ ማለት ነው። አስባችሁታል የላቡን ግንባሩን ለመስፈድ ለመስፈድ ሳርገ ወዙን ይዘልኝ ከመጣ ምን ማለት ነው? ፍቃደኛ የሆነ ሰው እኮ ቢያገኙ እነዚህ ሰዎች ስንትና ስንቱ ሰው ግራ ጋብ ተውታል፣ ስንትና ስንቱ ሰው ገደል ከተውታል ማለት እኮ ነው። ስለዚህ የሉሲፈርን አላማ አንግበው እነዚህ አይነት ሰዎች ጋር የሚመጡ ሰዎች የስንቱን ህይወት እንዳበላሹት በእንደዚህ አይነት ተልካሻ ሰዎች፣ እድሜ የማያስተምራቸው እድሜ የማያስተምራቸው ነው ምላቸው። ዝም ብለው እድሜ ቢቆለል ምን ዋጋ አለው? ነግሬያቸዋለሁ። እድሜ ቁጥር ነው። ህፃናት ልጆች ስንት ተአምር ይሰራሉ። እንዲህ አይነት ቅሌታም በእድሜ የትና የት የሄዱ ሰዎች ደግሞ ገና በዚህ እድሜያቸው እንኳን የእግዚአብሔር ቤት መፈለግ ትተው በመቁረቢያቸው ሰዓት ላይ የሰው ወዝ ወስዶ የሰው ላብ ወስዶ ሰው ማንከራተት ይመኛሉ። እና የምትቀርቧቸው ሰዎች ጋር ማነታቸውን በደንብ አጣርታችሁ ካልሆነ በስተቀር እባካችሁ ህይወታችሁ ይበላሻል፣ ልትጠነቀቁ ይገባል ለማለት ነው። ይሄንን መረጃውን ወደ እናንተ ማቀርበው ሌላው ሁለተኛ አጀንዳ ላይ ስሸጋገር የማገኘው ምንድነው መንፈሳዊ የጉዞ ማህበራትን ይመለከታል። ትናንትና አንድ ልጅ ደውሎ ከሁለት ሰዓት በላይ ነው በስልክ እንትን ያለኝ ጆሮዬ እስኪግል ድረስ ያወራኝ መረጃ የሰጠኝ እዛ ውስጥ ገብቶ የወጣ ነው። ነገሮች አልመች ሲሉት ማለት ነው እና ታሪኩን እንዳትረሳው ሪከርድ አድርገው ብሎ በፍቃዱ ሪከርድ አድርገ ያለው ግን ሪከርድ ያደረኩትን ያው ድምፁን ለጊዜው መያዝ ስላለብኝ ወደ እናንተ የፋል አድርገው እንጂ ያለውን ጥሬ እውነት ግን እነግራቸዋለሁ። የጉዞ ማህበራት በተለይ መንፈሳዊ የጉዞ ማህበራት ራሳችሁን ፈትሹ። አውቃችሁን ሲሆን ይሁን ሳታውቁ የ666 እምነት ተከታይ አባላትን ውስጣችሁ አስርጋችኋል። ትተዋወቃላችሁ እናንተ እነዚህ አባላት እነማንጋ እንዳሉ የትኞቹ የጉዞ ማህበራት ውስጥ እንዳሉ የጉዞ ማህበራቱ ሰዎች ያውቃሉ። ምንድን ነው የተሰራ ያለው? በእምነትስ ምንድን ነው የተጨበረበረ እየተነገደ ያለው? አሁን የበረከት ቦታ እየተባለ የተያዘው ኃይለኛ ቢዝነስ ነው። ስለ እናንተ ቢዝነስ አያገባንም። ነገር ግን በቢዝነሳችሁ ውስጥ ባያገባንም በእምነት ስም በሚደረገው ማጭበርበር ግን ያገባናል። በተለይ ደግሞ በተዋህዶ ስም ማለት ነው። እምነቱ የእናንተ ብቻ ስላሉ እምነቱ እኛንም አማኙን ስለሚመለከት ማለት ነው እና እነዚህን የሉሲፈር ልጆች ከየት እንደተሰበሰቡ አይታወቅም። በበርካታ መንፈሳዊ ጉዞ ማህበራት ውስጥ ሰርገው ገብተዋል። እንዳውም ይሄ መረጃውን ያደረሰ ልጅ ምንድን ነው ያለኝ፣ አንድ ቦታ ላይ እየሄድን እያለ እኔ ወርቀፍራ ያየሁትን የምነግርህ ነው ያለኝ። የሆነ ቦታ ላይ ለሽንት ምናምን ይቆማል አይደለም? እንደዚህ ጉዞ በተለይ ራቅ ያሉ ቦታዎች ላይ ስትሄዱ ሰው እየወረደ በሩ ላይ ቆሞ የነበረው አንደኛው የዘጉዞ የመንፈሳዊ ጉዞ ማህበር አባል፣ ከምሬ ነው ምል፣ እጁ ላይ 666 ምልክት አለ 666 ብሎ ተጽፏል። ወደ ፀሐይ መውጫ ፊቱን አቃንቶ ሲደግም አይቼዋለሁ። አሁን ያለው ስለዚህ ነው ሰዎች እየደገሙ ምንም የማያውቀው ምስኪን መንፈሳዊ ጉዞ አድራጊ ላይ መንፈስ ነው የሚልኩት ማለት ነው። ወዴት እየደነው ሰዎች ማንነው እነዚህን ሰዎች የሚያስቆማቸው? አጣርቶስ ላይሰንስ የሚሰጠው ማን ነው? በቅንነት መንፈሳዊ ጉዞ ማህበር አቋቁመው ወይም ደግሞ ድርጅት ከፍተው ለሚሰሩ ተቃውሞ የለንም። የበረከት ቦታ ላይ የበረከት ቦታ ላይ ሰዎችን ይዘው ሄደው በትክክለኛው መንገድ አሳልመው የበረከት ተካፋይ አድርገው የሚመልሱት ላይ ተቃውሞ የለንም። በትክክለኛው መንገድ ለሚሰሩ ነገር ግን በመንፈሳዊ ጉዞ ማህበር ስም ተደራጅቶ በኔትወርክ ሰዎች ይዘው ማንም አይነካንም ብለው የውጭውን የኢሉሚናቲ መንፈስ ኢትዮጵያውያን ውስጥ ለሚያሰርጹት ግን መቼም አንተኛም። መቼም የህይወት መስዋዕትነት መክፈልን ካለብን እንከፍላለን፣ ሀገራችን ከዛ መጽዳት ስላለባት ማለት ነው። ይህን ነበር ስንፈራ የነበረው፣ ውጭ ያለው የተደራጀ ኔትወርክ ክድ የሆነ በደንብ የተያያዘ ድርጅት እንዲህ ነው እንዲህ ነው እንዲህ ነው ተደራጅቶ ነው የሚሰሩት። ባለገንዘቦች አሉ። ተቋማትን ፋይናንሱን የተቆጣጠሩ የኢንዱስትሪ የተቆጣጠሩ ኢንተርቴንመንቱን የተቆጣጠሩ ብለን እናውራ ነበር። ያ ነው አሁን ኢትዮጵያ ውስጥ ተገልብቶ የመጣው። ገንዘብ ያላቸው በጣም የተደራጁ ሀብት ያላቸው ምናም እንደዚህ አይነት ሰዎችን ይዙና የሆነ ኔትወርክ ይፈጥራሉ። ከዛ የጉዞ ማህበር የሚባል ነገር ውስጥ እነዛን አስር አስገብተው ሰው ላይ መንፈስ ነው የሚያስረጩት። ምንም የማያውቀው መዳን እየፈለገ ለሚንከራተተው የበለጠ እንደገና ደግሞ እጥፍ መንፈስ ቴክ ኬር። የምትሄዱ ሰዎች ከነማን ጋር እንደምትሄዱ መርምራችሁ እወቁ፣ መርምራችሁ እወቁ። እኔ አሁን እንደውም ጥርጥር እያደረብኝ ነው እነዚህ መንፈሳዊ ጉዞ ማህበራት ላይ ማለት ነው። እና ቢዝነሱ አንድ ነገር ሆኖ ሳለ ቢዝነስ ላይ አሁንም አንዱ ታልቀ ይገባ የለም አብዛኛዎቹ ቢዝነስ ነው፣ አትጠራጠሩ። አብዛኛው ቢዝነስ ነው። ግን ቢዝነሱን እየሰሩ እንደ ሰው አላማቸውን ሳይስቱ እንደዚህ አይነት ቦታ ላይ ሰዎች ማንም ሰው ተቃውሞ የለውም። ሁላችንም እኮ እንደዚህ አይነት ቦታ ላይ የምንሄደው በመንፈሳዊ ጉዞ ማህበራት ነው። እሱ አይደለም ችግሩ፣ እሱ አይደለም ችግሩ። ግን ስድስት ሀ ስድስትን የሚከተሉ ደብል ኤጀንት የሆኑ ሰዎችን መሀላችሁ ላይ ያስገብታችሁ መዳን የፈለገውን ምእምን እየወሰዳችሁ መንፈስ የምትልኩ የበለጠ ለጋንት የምታጋልጡ ሰዎች አትጠራጠሩ፣ አንፋታችሁም። እኔም በዚህ አጀንዳ ላይ የምንሰራ ሰዎች አስባብሬ ቢሆን እዘምታለሁ የኔ አይነት ፕሮግራም የሚሰሩ ዩቲዩበሮችን አስተባብሬ ቢሆን በዚህ ላይ የሆነ ዘመቻ ነው ከፍተው ምክንያቱም ሰው ሊደን ሄዶ የበለጠ የአጋነት መጠቀሚያ መሆን የለበትም የሚል ጽኑ አቋም አለኝ እና ልጅ ከነገረኝ ነገር ውስጥ ሌላው በጣም ኢምፕረስድ ያደረገኝ ነገር ነገራችሁ እና እየሄዱ እያሉ ለሽንት እንኳን ሲወርዱ ሴቶች ለብቻ መጀመሪያ ውረዱ ከዚያ ወዲያ ወንዶች ለብቻ እንደዚህ አይነት ነገር አለ እኔ ለምሳሌ አሁን በርሜል ቅዱስ ጊዮርጊስ ሲሄድ ለሽንት ሁሉም አንድ ላይ ነው የሚወርደው፣ ሴቱ ሁሉም አንድ ላይ ይወርድና ሁሉም በየፊ ነው ምንድን ነው ነፋስ ተቀብለው ይመለሳል። ይሄኛው ልጅ የነገረኝ ግን እሱ ተሳትፎበት የነበረው የጉዞ ማህበር ላይ ግን ወንዶችና ሴቶች ተቀላቅለው አይደለም የሚወርዱት። መጀመሪያ ሴቶች ይወርዳሉ፣ ከዛ ሴቶች ተናፍሰው ሲመለሱ እነሱ ከገቡ በኋላ ወንዶች ለብቻቸው ይወርዳሉ። እንዲህ አይነት አሰራር አለ እንዴ? ለምንድን ነው አልኩት። ስላገባኝ ለካሱ ሊነግረኝ የፈለገው ነገር አለ በዚህ ውስጥ ማለት ነው። ሴቶቹ አለኝ እንግዲህ እሱ የታዘበውን ታዝቧል ማለት ነው። ከወረዱ በኋላ የሆነ የሚላክ መንፈስ አለ መሰለኝ። እንደውም አንደኛው ላይ ጸበት ቦታ ላይ ደርሳ የተናገረችው ነገር ለዚህ ዋቢ ይሆናል። ና ያለኝ ምንድን ነው ያለኝ መንፈሱ ሲያዝ በማፀን የገባው አጋንንት ነኝ ነው ምናምን ብለው ለፈለፈ የሚል ነገር ሰምቻለሁ እና እንደሱ እምነት እንደሱ እምነት ሴቶችን ለብቻ አውርደው ጢሻ ውስጥ የሚከቷቸው በሽንት ሰዓት ላይ አይ ቲንክ የሆነ መንፈስ በማህፀናቸው ገብቶ እንዲጸናወታቸው ወይ ደግሞ ምንድን ነው የሚባለው እንዲዋረሳቸው ስለተፈለገ ነው። እነዚህ ሰዎች የበረከት ቦታ ነው የምንወስደው ሄዳችሁ ትድናላችሁ ብለው እነሱ እንደ ድልድይ የሚያገለግሉትን ህዝብ በእንደዚህ አይነት ሁኔታ ለእርኩስ መንፈስ የሚያጋሉት እኮ ነው። ጥያቄ ምልክት ውስጥ መግባት አለባቸው። ሁሉም የጉዞ ማህበራት ይህንን ያደርጋሉ ያልኩ አይደለም። ግን አሁን በጉዞ ማህበራት ስም የተደራጁ ትክክለኛ ትክክለኛ ኢላማቸውና አላማቸው ግን ስድስት ለስድስት የሆነ የሉሲፈር ልጆች በደንብ እየፈሉ ነው፣ እንደ እንጉዳይ እየፈሉ ነው። ሀይል እንላቸው ይገባል፣ ልናስቆማቸው ይገባል። በረከት ፈልጋችሁ ወደ ተለያዩ ቅዱስ ስፍራዎች የምትሄዱ ሰዎች ደግሞ ከማጋና የምትሄዱ ቅድም እንዳልኩት አጥርታችሁ ማወቅ አለባቸው፣ አጣርታችሁ ማወቅ አለባቸው። ከጥቅሙ ጉዳቱ ስለሚያበዝም ማለት ነው። እና በተለይ በእኔ አይነት ኮንቴንት ላይ የምትሰሩ ሰዎች እንዲህ አይነት ነገርም ላይ ትኩረት አድርጋችሁ እንድትሰሩ ጥሪ ያቀርባለሁ። ሰዎች ለመዳን ሄደው የበለጠ መታመም ስለሌለባቸው ማለት ነው። እና እንዲህ አይነት ክፉ ዘመን ላይ ነው የደረሰው ነው ሰው እንደ ታቶ ስድስት ስድስትን ተነቅሶ ወደ በረከት ቦታ ላይ ሰዎችን ይዞ ለመሄድስ የሞራል ልዕልና ይኖረዋል? ስድሳ ስድስትን ክንድ ላይ ተነቅሰ የበረከት ስፍራ ላይ በረከት የሚፈልጉ ሰዎችን ይዘህ ስትሄድ አታፍርም ወይ አታፍሪም ወይ? ተቀላቅላችሁ የገባችሁ ሰዎች እስከ መቼውም አላማቸው አይሳካም። እስከ መቼውም የጊዜ ጉዳይ ነው እንጂ ትጋለጣላችሁ። እንደም ልጁም መረጃ ሰብስብልኝ ብየዋለሁ። በትክክል ኮንክሪት የሆነ ኤቪደንስ ማለት ነው። ላክ ላይ ብዩ አለ። እሱ ኦዲዮም እዚህ የምስል ምናምን ብሏል። እሱን እስኪልክልኝ ነው የምጠብቀው፣ ምክንያቱም ሰዎች መዳን አለባቸው። ይህ ርዕስ ሲነሳ የማይመቻቸው እነማን እንደሆነ አሁን በግልጽ እየታወቀ ነው። አላማቸው የታወቀባቸው አጀንዳቸው የታወቀባቸው በመንፈሳዊ ስም ተነስተው ግን ሊያሰራጩ የፈለጉት ሊረጩት የፈለገውን መርዝ እንደተነቃባቸው ያወቁ ሰዎች አደባባይ ላይ ወቶኛን ነው ቢቃወሙ እኔን ቢቃወሙ ደይሰበን ቢቃወሙ አብይ ይልማን ቢቃወሙ መምህር ተስፋይን ቢቃወሙ መምህር ግርማን ቢቃወሙ አይፈረድባቸውም፣ ምክንያቱም ከጀርባቸው የያዙት ትልቅ አጀንዳ ስላለ ማለት ነው። ይሄ ደግሞ ወደፊት በማስረጃ እና በመረጃ በደንብ መጋለጡ አይቀርም። አትጠራጠሩ፣ የታየ ነገር ነው። እኔ እንደውም ስድሳ ስድስት የሚለውን ነገር ፎቶ አንስተዋለ ወይ ነው ያልኩት የጠረጠርኩት ነገር ስላልነበር፣ እንዴት ትጠረጥራለህ? ወርቅ አፈራ እንዲህ አይነት ነገር በመሀል ነው ይሄ ነገር የተከሰተው፣ እንጂ በጠረጥር ነብሮ መጀመሪያ ተዘጋጅ ር ነበር ያለው እንዲህ አይነት ፎቶዎችን ብናገኝ በአደባባይ በማስረጃ እና በመረጃ እነማን ምን አይነት አጀንዳ ይዘው እየተንቀሳቀሱ እንደሆነ ማጋለጥ ይቻላል። እና እንዲህ አይነት ነገር ላይ እንዳትፈሩ፣ መንፈሳዊ ጉዞ ላይ የምታደርጉ ሰዎች እንዲህ አይነት ኢንሲደንት ሲያጋጥማችሁ በካሜራ ያዙ። መረጃ ነው እንጂ ከሴጣኖች ጋር ተቀላቅለን ወደ መንፈሳዊ ቦታ እንሄድም ዓለማችንን ስለሚያስቱ ብዙ ነገር እያየን አይደለ? በገንዘብ በጥቅም ላይ ካሉት ጋር ተሞዳሙደው። ያው መጨረሻው ዘመን ላይ እንግዲህ ከቤቴ ጀምራለሁ ያለው ልክ እሱ ጅራፉን ይዞ ሲመጣ ከቤቱ እንደሚያጠራ ምንም ጥርጥር የለንም። እስከዛው ግን ደግሞ እኛ እንደ ምድራዊ ሰው፣ እምነቱን እንደሚወድ ሰው ግን እንታገላለን፣ የምንችለውን ያህል አቅማችን እስከፈቀደ ባለን ነገር ያለምንም ሳይሆን ሚዲያ ነው። እግዚአብሔር ይሄንን ስለሰጠን ይሄን መድረክ ስለሰጠን እናመሰግነዋለን። ይህን መድረክ ባይሰጠን እኮ ውስጣችን አድሮ ይቀመጣል እንጂ አደባባይ ወተን መናገርም አንችልም ነበረ። ለዛም ነው የምናመሰግነው። እና አሁን ብዙ የተበለሻሹ ነገሮች ስላሉ እባካችሁ ጥንቃቄ አድርጉ ለማለት ነው የዛሬውን መርሃ ግብር የሰራሁት። ውድ ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኘው ይሆናል። እስከዛው ግን በያላችሁበት ሰላም ነው።